ምንድን ነው? አባቢ የሰርግ ለመሄድ ነው እንደዚህ ሙሽራ የመሰልከው? እጀባ ነው የሄደው። እጀባ ነው ማን ሊያገባ ነው? ኧረ ሰርግ አይደለም፣ ገቢዎች ትልቅ የሽልማት ፕሮግራም ተዘጋጅተዋል። ተሸላሚና አጃቢ ውስጥ ነው የተካተትኩት አጃቢ አዎ አይመስለኝም አባቢዬ ብራቮ ዋንጫው እዚህ ቤት ሊገባ ነው በለኝ የገቢዎች ነው አይ ተይው እሱ አይደለም እዛም አማና ድርሶ የሚሸለሙትን እናጅብ ብለን ነው እንጂ ማንን ነው የምታጅበው ያንን በሪሁንን ነው በሪሁን ታዲያስ በሪሁን እኮ ባለፈውም ዓመት ተሸላሚ ነበር ታዲያስ በዚህም ለነገሩ ይገባዋል አደል አባ፣ ይገባዋል፣ ይገባዋል። ወጥሮ ለሰራ ይገባዋል። ምንድን ነው የታይሽ? እያወራን እኮ ነው። ወይ ደግሞ እያወራሹ ያወራውን ነገር ንገሪ እንዴ። ምልድርግ እኔን ማየት ብታደርጉኝ ብዬ ነው። ትኩረትም የሚሰጠኝ አጣው። ምንድን ነው ምትዩ? አንቺን ደግሞ ለምንድን ነው የምናየው እንዴ? ሰሞኑን ታታሪ ሰራተኛ አልሆንኩባችሁም? ቤቱን ቀጥ ለጥ ሰጥ አድርጌ አልያዝኩትም? እንዴት ፏ እንዳደረግኩት አይታያችሁም? ታዲያ ምን ዙሪያ ጥምጥም አስኬደሽ፣ ጉርሻ ይሰጠኝ ነው የሚባል። ጉርሻ አንቺም አንቺም ሳትጎርሱ ኑሩ። እንደ ስራዋ አይደል። እንደ የምን ጉርሻ ነው የምታወሩት? ጋሼ ስራዋ አይባልም፣ ነውር ነው። ስራዬ እንደሆን አልጠፋኝ። የቀጠርኩሽ ስራሽ እንድትሰሪ አይደለም? እንደ የምን ጉርሻ መጣሽ? ምን አለበት ሰው ደሞዝ ስለተከፈለው ብቻ ሳይሆን ጥሩ የሰራን ጎሽ ጎበዝ ብሎ ማበረታታት፣ ያጠፋን ደግሞ ማረም መገሰጽ ደግ ነው። ምስጋና እኮ ከደሞዝ ባሻገር ጥሩ ማበረታቻ የሚሆንበትም ጊዜ አለ። ኧረ እባክሽ ማበረታቻ እና በዚህ ልትበረታች ይፈለግሽ ስራሽን እኮ ነው የሰራሽው። እንግዲህ ይኸውልሽ ምስጋና ከፈለግሽ ከሚቀጥለው ወር ጀምሮ ደሞዝሽ ይቀርና ቁጭም እየሳመሰግንሽ እኖራለሁ እሺ ጋሼ ከምስጋናው ባሻገር ጥሩ የሰራ ሰው ሲመሰገን እንዴት ልብ ሞቅ እንደሚያረጋል ታይ ታይ ታይ አንቺ የምን ልብ ማሞቅ ነው የምን ልብ ማሞቅ አመጣሽ አንቺ በከፈልኩሽ ብር ልክ ስራሽ እንድትሰሪልኝ ብቻ ነው የምፈልገው ጋሼ ስፒኪንግ ዶንት ወቨር ምን አለች ምን አለች ትርፍ ንግግር አያስፈልግም ነው ያልኩ። ነው እንዴ? እንግሊዘኛ ነው እንዴ? አይ እንግሊዘኛ ገደል ገባ። እንዲህ ከጣም ባሩ በወጣ እንግሊዘኛ እየተናገርሽ እንግሊዘኛውን ከምታላግጭበት አንደኛችን ቀበጦ ይልስጥሽና ለምን አትደበድብኝም? ሲሆን እኮ ጥሩ የሰራ ሰው ጥሩ የሰራን ማሞገስ መሸለም ለቀጣዩ ጥሩ አድርጎ ስራውን እንዲሰራ ማበረታቻ ይሆናል። ለስራውም ደግሞ ታማኝ እንዲሆን ያደርገዋል። ባክሽታይ እንኳን አንቺ ይቅርና እኔም በአስራ በሚቆጠር ሚሊዮን ብር የከፈልኩት ራሱ ልሸልም አልተባልኩ እንዴ? ነው ጋሼ? አዎ ነው ነው ነው። አዎ ነው ነው። አዎ ምን ታመጣ። ይሄ የመጨረሻ ቃሎት ነው? የመጨረሻ ቃሌ ነው። አዎ ግድ ነው። እኔ ግን ከላ ገኘው ምንድነው አባቤ ይተሽኮልክናት። ምስጋና ለዛሬ ጉርሻ፣ ለነገ ደግሞ ማበረታቻ ነው። ይሄ ነገር አልገባኝም። ምንድን ነው ነገሩ? የደሞዝ ጥያቄ ነው ወይስ ምስጋናና ሽልማት? ሲያሙኝ አድርሰኝ፣ ሲያሙኝ አድርሰኝ። መታማት ያለ ነው። ጥሩ የሰራ ሰው ሁልጊዜ እንደታማ ነው የሚሰራ። ይታማል። የሚታማው ሁልጊዜ የተሻለ ሰው ነው። ሲያሙኝ አድርሰኝ። አንተ አሁን እዚህ ለልጅ ስታማኝ ነበር አይደል? እንደምን ብዬ ነው ማማ አንተ? ለምንድን ነው ማማ አንተ ነው አሁን ይሄ ተሸላሚ ስለሆንኩኝ

አንተ እንደምትከፍለው እኔም በአቅሜ እከፍላለሁ እኮ። አዎ እሱን አውቃለሁ። ያንተን አራት እጥፍ እንደከፈልኩ ግን ታውቃለህ። ለምን ሀያ እጥፍ አትከፍልም? እንዴት? አንተ እኮ ስትከፍል ተጨንቀህ፣ ተሸማቀህ፣ ተጠበህ፣ አልቅሰህ፣ እሪ ብለህ እኮ ነው የምትከፍለው። ቢሆንም ዋናው መክፈል ነው። አይ ለመሸለም ዋናው መክፈሉ ብቻ አይመስለኝም ደሞ አይደለም ለመሸለም ዋናው መክፈሉ ብቻ አይደለም። በታማኝነት በሀቀኝነት ህግንና ስርዓትን አክብሮ በወቅቱ መክፈል ነው የሚያሸልመው። እንዴት ነው ነገሩ? ሽልማቱን አንተ እንዴ ያዘጋጀው? እቅጭ እቅጭ ነገርኩህ አይደለ? አዎ። አይ እኔ እንኳን ተሸላሚ ነኝ። ሽልማቱን ያዘጋጀው ግን ገቢዎች ነው። ይሄው ይሄው ልባም ሰው፣ ጠቢብ ሰው እንዲህ የሰራን ይሸልማል። ሙሉ፣ አንተ ስትሸልም ቁጭ ብዬ ማየት ሆነኮ ስራ አይደለም። አዎ ከቁጭ ብሎ ከማየት ከአጃቢነት ወደ ተሸላሚነት ለመሸጋገር የመጀመሪያው ነገር ለህሊናህ ታማኝ መሆን ነው አባቴ። በሪሁን ልክ ነው። ምንድነው ልክም የሆነው እንደ እውነቱ እውነቱን እንነጋገር እንጂ እንደ አንተ እኮ ገቢዎች ገና ወደ አንተ ጋር መጡ ሲባል የመጀመሪያው ነገር ሰነድ ትደብቃለህ። ትቀጥልና እቃዎችህን ታሸሻለህ፣ ትደብቃለህ። ከዛ በኋላ ትጨነቃለህ። ፊትህን ቅጭም አድርገህ መጡ ደግሞ እያልክ የእርግማን መዓት ታወርድባቸዋለህ። መቼም የሐሰተኛ ሰው እርግማን አይሰራም እንጂ እርግማን የሚሰራ ቢሆን ኖሮ በሙሉ አልቀው ቢሮቸው ባዶውን ቀርቶ ነበረ። እውነት ነው። ስንት ጊዜ ነው እነሱ ይመጣሉ ብለህ ሱቅህን ዘግተ ቤት ውስጥ ካርታ እየተጫወት ዋልከው። ለዚህ ደግሞ እኔ ራሴ ምስክር። እንደዛም ቢሆንክን ከአንተ በላይ ግብር ከፋይ እንዲሆንክ ታውቃለህ አይደል? አውቃለሁ። እሱን መች ካድኩኝ። እነሱም እኮ እንደምትከፍል ያውቃሉ። ግን እኳ አንተ ስትከፍል ቅድም እንዳልኩ ያንቀጠቅጠሃል መጀመሪያ፣ ከዛ ይሳብቀሃል። ከዛ በኋላ ኧረ ወደ ታችም ወደ ላይ የሚልሃል ያንተ ባልሆነ ነገር። ከዛ በኋላ በስንት ጭንቅ በስንት መከራ አምጠህ አምጠህ አምጠህ እኮ ነው የምትከፍለው። ታዲያ እንዴት ነው ግብር ስትጠየቅ አንተ ተሰቃለህ እንዴ? እኔ ታዲያ አስካካለሁ ግን፣ ዋናው ነገር ሳኩም አልሳኩም ለምሰራው ስራ ታማኝ መሆን እፈልጋለሁ። አየህ መታመን ለራስ ነው ለራስህ ነው። ስለዚህ የራሴን ለራሴ አስቀረና ለገቢዎች የሚደርሳቸውን ደግሞ በወቅቱና በሰዓቱ በመክፈሌ መሰለኝ አሁንም ለሽልማት የታጨው ይሄ የጤነኝነት አይመስለኝም እንዴ መክፈል ምኑ ነው የሚያስደስተው? ሽልማቱ ሽልማቱ፣ ሽልማት እኮ ያስደስታል፣ ያስቦርቃል፣ ያስፈነድቃል። አዩ በታማኝነት የሰራ ሰው እንዲህ እንደ አቶ በሪውን ይሸለማል። እርሶ ሰውዬ ይሸልሙኛል? አሸልሙ። አረች ሴትዮ በእጅ ሰበብ ከመሆኗ በፊት ምን አለ ብትሸልሙልኝ፣ አንድ ነገር ብታደርጉልኝ። ይታይሽ፣ በትልቅ ሰው ወሬ ጣልቃ አትግቢ። ቀጥል። በር ይሆን አዲስ አበባ እንደዚህ ስትስቅ አዲስ አበባ እንደዚህ ስታምር አዲስ አበባ ለዜጎቿ የእውነት አዲስ አበባና ጥሩ የመኖሪያ ስፍራ ስትሆን አዲስ አበባ ስትስቅ ስትፍነከነክ ማየት፣ ከዚህ በላይ ምን የሳቅ ምንጭ አለ? ከዚህ በላይ ምን የሚያስደስት ነገር አለ? ይሄ ሁሉ ደግሞ የተሰራው ከታማኝ ግብር ከፋዮች በሚሰበሰብ ገንዘብ ነው። ሽልማቱም ደግሞ የተዘጋጀው ለታማኝ ግብር ከፋዮች ነው። አባቢ በትምህርት ቤቶች ውስጥ ያሉ የታክስ ክበባት፣ እንዲሁም ደግሞ የተመረጡ ተማሪዎች ስለ ግብር ምንነትና ጥቅም ለማህበረሰቡ በሰጡት ግንዛቤ ምክንያት ተሸላሚ የሚሆኑ ተማሪዎችና ትምህርት ቤቶችም እኮ አሉ እንደገና ደግሞ እንደገና ደግሞ ከገቢዎች ጋር የታክስን ስራ በመስራት የገቢን ስራ በማሳለጥ የሚሸለሙ ተቋማቶችም አሉ። አየህ አንተ ግብርህን በወቅቱ ስትከፍል ለራስህ ታማኝ ትሆናለህ። እንደገናም ደግሞ ለሀገርህ ባለውለታ በመሆንህ የመንፈስ የህሊና እርካታ ታገኛለህ። ግብርህን በወቅቱ በመክፈልህ ከተሰሩት ሌላ ተጨማሪ የመሰረተ ልማቶች በፍጥነት እንዲሰሩ ታደርጋለህ። በተጨማሪም ደግሞ አንተ ጥሪ በተደረገላቸው እንግዶች፣ የመንግስት ሚኒስትሮች እንዲሁም ደግሞ ኃላፊዎች በህዝቦች ሁሉ ፊት በክብር ትሸለማለህ። እውነት እኮ ነው አይደል? እውነት ነው፣ እውነት ነው። መክፈሌ ላይቀር መክፈልህ አይቀርም፣ መክፈሌ ላይቀር በግድም ቢሆን መክፈልህ አይቀርም። በወቅቱ ግብሬን በመክፈሌ እሸለማለሁ እንጂ እኳ አልጎዳም። እኳ ይሄ ነው። እውነት ነው፣ ይሄ ነው። ስለዚህ አሁን በትክክል ገብቶሃል ማለት ነው። ይሄ ከሆነ ለአሁኑ እኔ ተሸላሚ ስለሆንኩ እኔን አጅበኸኝ ትሄዳለህ። ለሚቀጥለው ዓመት በዚህ ዓመት ግብርህን በደንብ በስርዓት ህጋዊ በሆነ መንገድ ትከፍልና አንተም ተሸላሚ ሆነህ እኔም አንተን አጅቤ እኔም ተሸላሚ ሆኜ ሁለታችንም አብረንን ቆምና ደስታችን እጥፍ ደረብ ይሆናል። አዎ ዘንድሮ አንተ ጓደኛዬ ስትሸለም ላጅብህ እሄዳለሁ። ለከርሞ ደግሞ ከፊት ሆኜ ግንባር ቀደም ተሸላሚ ለመሆን ግብሬን በአግባቡ እከፍላለሁ። ይሄ ነው። ስለዚህ ስለ ግብር በደንብ ገባህ ማለት ነው። በደንብ ገብቶኛል። አመሰግናችኋለሁ። አንተንም ልጅንም አመሰግናለሁ። ሁለታችንንም ጓደኛህን፣ ልጅህን ምናልባት እሷንም ስለ ታክስ አሁን እኔ ከነገርኩት በተጨማሪ ያልተገለጠ ያልተነገረው ነገር አለ የምትሉት ነገር ካለ የምትጨምሩለት ነገር አላችሁ? የምትጨምሩት ነገር አለ? የለም፣ ይኸው ነው አዎ፣ በይኸው ነው ይኸው ነው ተብላሃል። እናመሰግናለን።